ትቀመኛለ አንተ፣ ለመናገር ሞራሉ የለምሽ። እስካሁን የደለኔ ምን ማለት እንደሆነች አልገባህም ማለት ነው። እንዴት ይግባኝ ሀሳብ ጉላቁ ግራ ነው። ይኸውልህ፣ እሷም ማለት ደራደርባት፣ ሚስቴ ነች። እሺ፣ ማን በሚስ ሲደራደር አይታል? ቆይ ሚስትን መሰብሰብ ያንተ ድርሻ አልነበር እንዴ? ሚስቴን የሚያማግጠውና ህይወቴን ያበላሸው ሌባ ቤቴ ተቀምጦ እንዴት ብዬ ነው ሚስቴን የሚሰበስብ? ምንድን ነው የምታወራው? ገብቶሃል? እኔ ቤት ቆመ ሚስቴ ማለት ሞራል ኬት አመጣው? ይኸውልህ፣ ብዙም የማታውቃቸው ነገሮች አሉ። ምንም የተደበቀ ነገር የለም። ሚስቴን ስታማግጥ በአይኔ በብረቱ አይቼሃለሁ። ሰማኛል። ማንነቷን በአንተ የተነሳ ብቀዋለሁ። ቆሻሻ ነው የሚወስድልኝ። ስልክሽን ሞክሪው፣ እኮ አልሰራም አለኝ። ኧረ ይሰራል። ቆይ የት ሄደሽ ነው? የሆነ ቦታ አባይ ጋር እስኪ... ዝም በል እዚህ አይወራም አልኩህ እኮ። ቆይ እንዴት ነው ኑሮ? ምንም ነገር አልሰጣት ምንም ነገር ስለዚህ አርፈ ተቀመጠና መሞቻ እንደጠባበቅ እኮ አንተ ሰው ትገላለህ። ማሪገሌ ደስ ይለኛል። ግድ ከሆነ ግን ስራ ነው። ፍላጎት ገንዘብ ከሆነ ልስጥ አልኩ እኮ። እንዲህ አይነት ነገር አይሰራም አልኩ እኮ። ነገ መሄድ ይመስለኛል። አንተም ትሄዳለህ? አዎ፣ ግን ትንሽ በጣም አደገኛ ነው ማለት። የነገረች ነገር አለ እንዴ? ይኸውልሽ በዚህ ስራ ጥርሳቸውን ከነቀሉ ሰዎች ጋር ነው እየሰራች ያለችው ነገር ነው ችግር ውስጥ የምትከጪው። ችግር የለውም አልኩህ እኮ ዳኒ በስተመጨረሻም እንግዲህ ለአባባ መልካም ነገር ሊያደርግ ነው ማለት ነው። ምክንያቱም እስከ ዛሬ በእነሱ ላይ መጥፎ ነገሮችን ሲያደርግባቸው በነበረው ላይ አሁን ላይ ግን አባባ ካሉበት ነገር በማውጣት በእርግጠኝነት እስካሁን ያጠፋውን ነገር በሙሉ የሚክስበት አጋጣሚ አግኝቷል ማለት ነው። እንግዲህ በስተመጨረሻም በባለፈው ፓርት ላይ ማለት ነው ቲና ራሷ አባባ የት እንዳሉ አሳይሃለው ብለው ነበር ማለት ነው። ግን ደግሞ ደፍራ ወዳለበት ቦታ ልትወስደው አልቻለችም። ግን ደግሞ ስለ አባባ ደግሞ ደጋግሞ ቀስ ብሎ ከሷ ጎን በመምሰል ማለት ነው ቲናን ሲጠይቃት ነበረ። ቲናም አባባ ደህና ናቸው፣ ግን ደግሞ ቀስ ብለህ በነገራችን ላይ እዚህ ከቤት ውስጥ ሆነ ስለሱ ጉዳይ እንድታወራ በፍጹም አልፈልግም። ስለዚህ ጉዳይ የምናወራ ከሆነ ወደ ውጭ ወተን እናወራለን፣ በማለት እሷም እንግዲህ እየነገረችው ባለበት ሰዓት ኤደንም ያው የአባባን መጥፋት ሰምታ ወደነ ቃሊብ ቤት መታ ነበረ። ቃሊብንም ለማጽናናት ሞክራለች። እንዲሁም ቃሊብ በጣም እጅግ ተጨንቆ ስለነበር ኤደን ጸሎት አድርጊልኝ፣ አባቴ በሰላም እንዲመጣ በማለት አይዞ፣ አትጨናነቅ፣ አባባ በሰላም ይመጣል በማለት እንግዲህ እጁን በማሻሸት እያጽናናቸው ነበረ ማለት ነው። ግን ደግሞ እንደዚህ ስታጽናና ያየው ዳኒ እጅግ በመናደድ እንግዲህ ከቃሊብ ጋር ተቧክሰዋል ማለት ነው። እንግዲህ በጣም ብዙ ነገሮች ተፈጥረዋል ከዳኒ ጋር። ምክንያቱም ዳኒም እጅግ ተቆጥቷል። ምክንያቱም ከኤደንጋ ያልሆነ ነገር ስላየ ነው ማለት ነው። ቃልብም እስከ ዛሬ እኔ ራሱ ሚስቴን ስታባልግብኝ ብን ዝም ብያለሁ፣ አንተ ሚስቴን አትንካቤ ብለህ የምትናገርበት ሞራል አለህ ወይ? በማለት እንግዲህ በጣም ነበር የተናገረው ማለት ነው። እና በዚህን ሰዓት እንግዲህ ዳኔ ኩምሽሽ ነበር ያለው። ምክንያቱም ከሚስቴ ጋር ይብን ስትባልግ ራሱ እኔ ምንም ነገር አላልኩም ነው ያለው ማለት ነው ቃሊ ማለት ነው። ስለዚህ አሁን ኤደን ሚስቴ ነች እንደዚህ ወል እንደዚሁን ምናምን የምትናገርበት አንተ ሞራል የለህም። ከሚስቴ ጋር ስትባልጉ እኔ በራሴ ባይኔ ነው ያየኋችሁ ብሎታል ማለት ነው። ዳኒ እዚህ ላይ ምንም ነገር መናገር አልቻለም ማለት ነው። ምክንያቱም ጥፋቱን ስለሚያቅና፣ በዚህ በዚህ ጉዳይ ላይ እንግዲህ እህትና ወንድም ቴናና እንዲሁም ደግሞ ዳኒ እህትና ወንድም እንዳልሆኑ ከዚህ በፊት እንግዲህ ሽማግሌውና እንዲሁም ካሊብ ሲያወሩ ሰምቶ ነበር ማለት ነው። ጭራሽ ከሚስቲ ጋር እንደሚባልግና እንዲሁም ከቲና ጋር አብረው እንደሚሆኑ እንደሚባልጉ ራሱ ካሊብ አውቋል ማለት ነው። ግን ደግሞ ይህን ሁሉ ነገር አውቆ እንዴት ዝም አለኝ? እንዴት እንደዚህ ይሆናል? ስለዚህ እውነቱን ነው እሱን የምናገርበት እኔ ምንም አይነት ነገር ሞራል የለኝም፣ በማለት እጅግ በጣም ነበር ኩምሽሽ ያለው ማለት ነው። ግን ደግሞ የዳኒና የቃሊብ ጠብ አሁን ላይ መቆየት አለበት እያለች እጅግ በጣም የምትታገለው ትሁት፣ እናንተ አሁን ወቅቱ አይደለም ቃሊም ሆኖ ነው ነገሮቹን በመታገስ ለምንድን ነው የማታልፋቸው? አሁን እንደምንም አባባን ማትረፍ ማጥረፍ አለብን። ስለዚህ አንተ ትዕግስት ሊኖርህ ይገባል። በቃ አሁን ላይ ዳኒ ለኛ ያስፈልገናል። ስለዚህ እንደምንም ምንም ደግሞ ቴና የደበቀችበትበት ወይንም ደግሞ ያፈነችበት ቦታ አባባን የሚያሳየን ወይንም ደግሞ የሚያውቀው አንድና አንድ እሱ ነው። ስለዚህ እባክህን በአሁኑ ሰዓት እንድትታገስ እንፈልጋለን። በቃ ዝም በለው እስኪ ለትንሽ ጊዜ በማለት እንግዲህ እንዲረጋጋ ነግረዋለች ማለት ነው። ያው ከቴና ጋር አባቱ እንዳለ ወይንም ደግሞ ቴና እንዳሳገተችው ወደሆኑ ሲሰማ እጅግ በጣም ነበር እየተናደደው ማለት ነው። አብረው ሆነው ነበር የነገሩት ቴና እንዲሁም ዳኒ አብረው ቁጭ ብለው አባባን እያሳገተችው ራሷ ቴና ነች። ስለዚህ ነገሮችን ቀስ ብለን እንትን ማለት አለብን እኔ እንደምንም አጣራለሁ። ስለዚህ አባባ የት እንዳሉ ቀስ ብዬ ሄጄ ለማወቅ እችላለሁ የሚለውን ነገር ዳኒም ሲናገር በጣም ነበር የተናደደው ማለት ነው። ቃሊ እውነት ነው፣ እውነት ነው አባቱ ነው ወላጅ አባቱ ነው የገንዘብ ምሽቱ ማለት ነው። ስንት ስታሰቃየው የነበረችው ምሽቱ አሁንም አባቱን አሳግታ አባቱን ለመግደል እየተደራደረች ትገኛለች ማለት ነው እና በዚህ ልክ ራሱ ዝም ብሎ በትዕግስት ራሱ ተቆጣጥሮ ትዕግስቱን ማለት ነው። ይሄ የተቆጠውን ነገር ተቆጣጥሮ መቀመጡ ራሱን ለሱ በጣም ከባድ ነው፣ ግን ደግሞ አባቱን ለማትረፍ ሲል ምን ብሏል? ታግሷል ማለት ነው። ነገሮቹን በሙሉ አውቆ እንዳላወቀ ዝም ብሏል። ስለዚህ ይህን ነገር ደግሞ ማድረግ አለብህ በቃ ዝም ማለት አለብህ አሁን ላይ ብላ የተናገረችው ትሁት ነች ማለት ነው። እና ቀጥታ ወደ ቴና ሲሄድ ነበረ እየመለሰችው። እና ያው ቀስ በቀስ ማለት ነው እያጣራ ይገኛል። ምክንያቱም

ከእሷ ጋር መስማማት አለበት። በነገሮቹ እየተስማማ ነው የሚመስለው ማለት ነው። እንደዚያ ካላደረኩኝ በስተቀር እሷ እውነቱን ለእኔ ልታሳየኝ አትችልም። ስለዚህ እኔ ከእሷ ጋር እስማማለሁ፣ እናንተ ደግሞ ከጎን ሆናችሁ ሁሉን ነገር ማየት አለባችሁ የሚለውን ነገር ነበር እንግዲህ ከትሁት ጋር ያወሩት ማለት ነው። አዎ ዳኒ፣ እንደምንም ነገሮችን ግን ፈጠን ለማድረግ ሞክር፣ ምክንያቱም አፓፓ የሆነ ነገር እንዲሆን አልፈልግም በማለት ግን ደግሞ አንድ ነገር ቃል እንዲገባልኝ እፈልጋለሁ በማለት አንድ ነገር ትሁትን ጠይቋታል ማለት ነው። እኔ አባባን እንደምንም ከዛ ነገር እንዲወጡ አደርጋለሁ፣ አንቺም ግን ከየደንጋ ያለውን ነገር እንድታስታርቂኝ እፈልጋለሁ በማለት እንግዲህ ትሁትን እዟታል ማለት ነው። እሺ፣ ችግር የለውም አስታርቃለሁ፣ ግን ደግሞ አባባን ካሉበት ማውጣት አለብህ በማለት እንትን ብላለች። እሱም እሺ ብሏል ማለት ነው። አሁን ላይ ግን ትናን ምንም አይነት ነገር እንድትናገሯት አልፈልግም። ቃሊ በሚሆን ጸባዩን ያስተካከል አርፎ ይቀመጥ። በቃ ምንም እንዳላወቃችሁ እና ኖርማል እንደ ሁልጊዜው መሆን አለባችሁ በማለት ነግሯቸው ነበረ። እንግዲህ ትሁትም ስራዋን እየሰራች ትገኛለች። ምክንያቱም ቴና ተሻለች ወይ እንዴት ነሽ እያለች ትገኛለች። ምግብ ልስጥሽ ወይ እያለች ስትጠይቃት ነበረ ማለት ነው እና ምንም የተቀየረችባት ነገር የለም። ግን ደግሞ በመጀመሪያ ማለት ነው ዳኒ ከቲና እንደሰማ አባባ ከቴና ጋ ነው ሲላት ማለት ነው ትሁት እጅግ በጣም ነበር የደነገጠችው። ግን ደግሞ ቀስ ብለን ይህን ነገር እናጣራ ሲል ነው እሷም ዝም ያለችው ማለት ነው እና አሁን ላይ ሁላቸውም እየሰሩ ይገኛሉ። ዳኒም እንግዲህ ከነሱ ጎን ነው ምክንያቱም ምንም ቢሆን ምንም ያክል ብር ቢፈልግም ምንም አይልክል የእነሱን ነገሮች ቢፈልግም ግን ደግሞ የሰው ነፍስ ሲጠፋ ዝም ብሎ አያይም ማለት ነው ከዚህ በፊትም ከሌን አጠፋለሁ ከሌን እንደዚህ አደርጋለሁ ስትል ራሱ ቲና ማለት ነው እሱ ግን ለምንድነው ነው እንደዚህ እዚህ በፊት አንቺን ነፍስ አጥፍተሻል እንዴ ለምንድን ነው እንደዚህ ይሄን ያክል ጨካኝ የሆንሽው ከመግደል ለምንድ ነው የማትወጪው እያለ እሷንም ሲቆጣ ነበረ በነገራችን ላይ ማለት ነው ራሷ ትሁትን ሲቆጣ ነበረ እና ይህን ነገር እንድታደርገው ይብን አይፈልግም። እሱ ራሱ ከመጀመሪያው ጀምሮ እንደው እሱን ገለን እንኳን እኛ ገንዘብ እናገኛለን ብትለው ራሱ ማለት ነው ይህን ነገር ዳኒ አይስማማበትም ከድሮም ጀምሮ ማለት ነው። እና እሱም እኮ አሁን አብሯት ሊሰራ ይችላል እያለች እንደውም ኤደን ስትናገር ነበር። ነው እሱ እንደዚህ አይነት ነገሮችን አያደርግም ምንም ያክል እንትን ቢሆንም ብር ቢፈልግም ግን ደግሞ ስለ እሱ ጸባይ ከመጀመሪያው እነግርሻለሁ፣ የሰው ልጅ መጉዳት አይፈልግም በማለት ለሄደን ራሱ ትሁት ስትናገር ነበር ማለት ነውና ያው ቴናንም ደግሞ ደጋግሞ ዳኒ ሲጠይቃት ነበር። መቼ ነው የምትወስድኝ? መቼ ነው አባባን የማየው ምናምን። አንተ ምን አስቸኮለ? ምን ልታደርገው ነው? በቃ ፊት ለፊት ሳገኘው እማደርገውን እኔ አቃለሁኝ። ስለዚህ ለምንድን ነው የማትወስድኝ? ቦታውንስ የማታሳይኝ እያላት ነበር። በቃ ቀስ በል በቃ እኔ ደርሼ ስመለስ ወስዳለው እያለችው ነበረ። እንዲሁም ወደ ቦታው ስትሄድ እየተደበቀች ታክሲ እየያዘች ነበር የምትሄደው ማለት ነው እና በዚህ አሁን ላይ ምን ለማድረግ ወስነሻል ብሎም ጠይቋት ነበረ። ከዚህ ቤት ውስጥ ስለሱ እሱ ጉዳይ እንድታነሳ እንድታወራ አልፈልግም፣ ማንም እንዲያውቅ አልፈልግም። እስካሁን እኔ ታምሜ ከቤት አልወጣሁም ብዬ ስወጣ ስገባ ማንም ስለማየኝ እኔ እንዳደረግኩት ማንም አይነቃብኝም። ስለዚህ ይህን ነገር በሚስጥር ነው ማድረግ ያለብኝ። ሲቀጥል ደግሞ ለሰው መናገር እራሱ አልፈልግም። አንዳንድ ነገሮች እኮ ለሰው ሳትናገር ነው የሚሳኩት። ስለዚህ አሁን ላይ ደግሞ ስላልተናገርኩ ነው እየተሳካልኝ ጭራሽ ለእኔ ለምንድን ነው የማትረግልኝ ከእኔ እኮ መደበቅ ጀመርሽ እያላት ነበረ እኮ ለአንተም ብነግረህም ነገሮቹ እየሆኑልኝ አይደለም አሁን ላይ ግን ለአንተ ስላልተናገርኩ መሰለኝ ነገሮቹ እየሰመሩልኝ ያለው በማለት እንግዲህ እሷም በትዕቢት ተሞልታለች ማለት ነው እና በስተመጨረሻም እንግዲህ ወደ አባባ ወዳሉበት ሄዳ ነበረ። አባባ በነገራችን ላይ ያገተውን አናግሮት ነበረ። እኔ ለሷ አምስት ሳንቲም እንኳን የምሰጠው ነገር የለም፣ ለምንድነው ከእኔ ጋር የማንስማመው ብሎ ጠይቆት ነበረ በነገራችን ላይ ከአባባ ጋር የተስማማ መስሎ ነበር ማለት ነው። ስለዚህ አጋጁ እስካሁን አልተስማማም፣ ግን ደግሞ እኔ ብር ሰጣለሁ እሷ አምስት ሰጥህን እኔ ሰጣለሁ፣ ስለዚህ ከኔ ጋር እንስማማ ብሎት ነበር። በፍጹም አይሆንም። ሲቀጥል ደግሞ ለምንድን ነው ያለችን ሁሉ አድርገህ አንተ በሰላም የማትኖረው ብሎት ነበር፣ ሽማግሌውን ማለት ነው። ግን ደግሞ አባባ እኔ ምንም ነገር ለእሷ አምስት ሳንቲም እንኳን የምሰጣት ነገር የለም፣ የፈለገችውን ነገር ታድርግ ብሏል ማለት ነው። እና ወዳለበት መጥታ ነበር። ከአጋቹ ጋር ማውርታ ነበረ። ሲቀጥል አሁን ምግብ ያስፈልገናል፣ የምግቡ ወጭኮ ራሱ በጣም ብዙ ሆነ ምንድን ነው እንደዚህ እያለች እያማራረች ትገኛለች ቲና ማለት ነው። ሲቀጥል ደግሞ ብር ፈልጋለሁኝ፣ ጭማሪ ማድረግ አለብሽ፣ መስጠት አለብሽ እያላት እንግዲህ አጋቹም እያስጨነቃት ይገኛል ማለት ነው። እንግዲህ አሁን ላይ ዳኒ ተከታትሏት ይሄዷል፣ እንዲሁም አባባ ካሉበት እንትን ሲያንኳኳ ነበረ ማለት ነው። ምን ሊፈጠር ይችላል? ዳኒ አባባን እዚያ እዞ መውጣት ይችላል ወይንስ ደግሞ ዳኒም ሌላ ችግር ውስጥ ሊገባ ይችላል በነገራችን ላይ የበነ ራሱ ቢያገኘው አጋቹ ቢያገኘው የራሱ ዳኒን ቢይዘው በእርግጠኝነት ቴና ታተርፈዋለች ማለት ነው ምክንያቱም ለምንድነው የመጣ ምናምን ብላ ተጠይቀ አላሳየኝ ስላልሽ በቃ ተከትዬ የመጣው ስለዚህ እሱ ልበቀል ነው የመጣው ብሎ እያስመስላል ብዬ አስባለሁ ስለዚህ ሽማግሌውን ለመጉዳት እንደመጣና እንዲሁም ሊተባበረው እንዳልመጣ አድርጎ ነው እንትን የሚለው ማለት ነው፣ የሚናገረው ይብን እሷና አጋቹ ቢያገኙት ግን ደግሞ አጋቹም ከአባባ ጋር ካለለ ብቻውን ካገኘ በእርግጠኝነት ዞት የሚወጣ ይሆናል ብዬ አስባለሁ። ስለዚህ ዳኒ በስተመጨረሻ እጅግ በጣም ደስ የሚል መልካም ስራ እየሰራ ይገኛል። ይህን ነገር ካደረገው በእርግጠኝነት ኤደን ራሱ ወደ እሱ ትመለሳለች ብዬ አስባለሁ። ቃሊም ላያገባት ራሱ ይችላል ማለት ነውና አብረን የምናይ ይሆናል። ውድ ቻናል የተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ መልካም ጊዜ ተመኘውላችሁ።